ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። መልካም ወደ ቀጣዮቹ ጉዳዮቻችን ደግሞ እንሂድ። ዊ አስክድ ዩ አንሰርድ ይላል እንግዲህ አትሌቲክ። እኛ ጠየቅን እናንተ መለሳችሁ። የመለሳችሁትን መልስ ደግሞ በሪፖርት መንገድ አጠናክረን ይዘን መተናል ይላል። ጉዳዩ ስለ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በ2024 25 በተጠናቀቀው የውድድር ዓመት እንዴት ነበር የሚለውን ለማወቅ በ2025 26 ምን እንጠብቅ የሚለውን ደግሞ ለመገመት ደጋፊዎች ምን ያስባሉ፣ ምን ቢሆንላቸው እንደ ተሳካላቸው ይቆጥራሉ የሚለውንም ለመረዳት የቀረቡ መጠይቆች ነበሩ። በዚህ የዘንድሮ የውድድር ዓመት የተበላሸውም ይሆን በመጪው የውድድር ዓመት የሚሆነውን የሚወስኑት ተጫዋቾቹ፣ አሰልጣኞቹ፣ ባለቤቶቹ ናቸው። እነዚህን ዋና ዋና የሚባሉትን ተዋናይ የሆነች በተመለከተ የዩናይትድ ደጋፊዎች ምን ይላሉ የሚለውን ልወቅ ብሎ ነው እዚህ አትሌቲክ ጥያቄዎችን ያዘጋጀው። የመጀመሪያው ጥያቄ የነበረው እና ለዚህ ጥያቄ ደጋፊዎቹ የመለሱትን መልስ እያነሳን እንሄዳለን። የማንቸስተር ዩናይትድ በደጋፊዎች በሚቀጥለው የውድድር ዓመት እንደው በትንሹ ምን ቢሆን ነው ጎሽ ተሳካልን የምትሉት ነው በ25/26 ለዚህ የቀረበው ጥያቄ ለዩሮፓ ሊግ የምናልፍ ከሆነ፣ በሊግ ውጤት ወደ ዩሮፓ ሊግ የሚያስገባ ውጤት ያመጣን እንደሆነ ወደ ቻምፒዮንስ ሊግ የሚያስገባ ውጤት ያመጣን እንደሆነ፣ እንደዚሁም ለኮንፈረንስ ሊግ የምናልፍ ከሆነ የሆነ ዋንጫ የምናሸንፍ ከሆነና በሆነ ውድድር ባናሸንፍም ለፍጻሜ ከደረስን የሚሉ ምርጫዎች ነበሩ የተቀመጡት። ከእነዚህ ውስጥ አብዛኞቹ የማንቸስተር ዩናይትድ ደጋፊዎች በ2025/26 የውድድር ዓመት ማንቸስተር ዩናይትድ ወደ ዩሮፓ ሊግ የሚያስገባ ውጤት ያስመዘገበ እንደሆነ ይሄ በትንሹም ቢሆን እንደ ስኬት የሚቆጠር ነው፣ ሪሊፍ የሚሰጥ ነው፣ ፎይታ የሚሰጥ ነው ብለው የመጀመሪያ ደረጃ ላይ ያስቀመጡት መልስ እሱን። ኮንፈረንስ ሊግ ነው ያልሽው? እኔ አዎ። ስለዚህ እነሱ ደግሞ ዩሮፓ ሊግ ላይ ከገባን ብለዋል። ሰላሳ ዘጠኝ ነጥብ ስምንት በመቶ የሚሆኑት የማንቸስተር ዩናይትድ ደጋፊዎች ናቸው ይሄንን ሀሳብ የያዙት። ሁለተኛ ደረጃ ላይ የተቀመጠው መልስ ማንቸስተር ዩናይትድ ማ በሚቀጥለው የውድድር ዓመት ተሳካለት የሚባለው ወደ ቻምፒዮንስ ሊግ የገባ እንደሆነ ነው የሚል ነው። በነገራችን ላይ ዩሮፓ ሊግ ከገባ ያሉትና ቻምፒዮንስ ሊግ ቢገባ ያሉት መካከል ያለው ልዩነት በጣም ትንሽ ነው። 39 ነጥብ 8 በመቶ ዩሮፓ ሊግ፣ 36 ነጥብ 1 በመቶ ቻምፒዮንስ ሊግ ከገባን እንደ ስኬት እንቆጥረዋለን ብለዋል። ኮንፈረንስ ሊግ መግባት ሶስተኛ ደረጃን ይዟል። አንዱ ዋንጫንም ቢሆን ማሸነፍ ዘጠኝ ነጥብ ሶስት ብለዋል። አራት ነው ፋይናል መድረስ። የመጨረሻው የማንቸስተር ዩናይትድ ደጋፊዎች ፋይናል ደርሰን ምንም ካላሸነፍን ትርጉም የለው ነው ብለው መሰለኝ ይሄንን ብለዋል። የመጀመሪያው ነው። ሀሳብ ካለሽ እያቋረጠን መሄድ እንችላለን። አይ እኛ መጀመሪያ በዚህ ጥናት ላይ ሀሳባችንን ስንሰጥ ማንቸስተር ዩናይትድ ምን አይነት ለውጥ እንደሚያመጣ ክለብ ውስጥ ተጫዋቾችን በማስፈረም ራሱን በማጠናከር ላይ ምን አይነት መጨረሻ ላይ እንደሚደርስ አላወቅንም ገና እና እነሱም አያውቁ እነሱም አያውቁ። እና አስተያየቱን የሰጠ ነው ትንሽ ሪዘርቬሽን ነበረን የሚለውን ለማስታወስ ፈልጌ ያ ነገር ከግምት ውስጥ እንዲገባ አድርገን ገና አሁን እኛ ካልነው አንጻር የሰዎቹን መልስ እንዴት አየሽ? አሪፍ ነው። እንደውም በጣም የተለየ ትልቅ ነገር ይጠብቃሉ የማንቸስተር ዩናይትድ ደጋፊዎች ማለት ነው። እኔ ኤፍኤ ካፕም ሻምፒየንስ ሊግም ቢገባ ማንቸስተር ዩናይትድ ይሄ ቢያሸንፍ ከተጠበቀው በላይ ስኬት አስመዘገበ ብዬ ነው መረዳው። አሸንፎ ኮንፈረንስ ሊግ ከገባ አንቺ ያልሺው ኤፍኤ ካፕ አሸንፎ እንዴት ኮንፈረንስ ሊግ እኔ ኮንፈረንስ ሊግን ቢያሸንፍ ወይም እንደዛ ነበረ ወደ ኮንፈረንስ ሊግ ቢገባ ነበረ ኮንፍረንስ ሊግ ቢገባ፣ ማለት በፕሪሚየር ሊጉ በደረጃ ሰንጠረዡ ሰባተኛ ስምንተኛ አካባቢ ሆኖ ቢጨርስ ማለት ቢጨርስ ለማንቸስተር ዩናይትድ አሁን ካለው ሁኔታ አንጻር ጥሩ የውድድር ዓመት አሳልፏል። ስለዚህ አንቺ መልስ ሶስተኛው ጋ ነው፣ ከሶስተኛዎቹ የማንቸስተር ዩናይትድ ደጋቢ። እኔ ምን ነበር ያልኩት? አላስታወስኩትም። ያ ቻምፒዮንስ ሊግ ይገባል፣ ከምር ነው ሁለተኛው መልስ አካባቢ መሰለ። ሁለተኛው ጥያቄ በሩብና ሞሬ ምስር ሆኖ ማንቸስተር ዩናይትድ የምን ድረስ ሊጓዝ ይችላል? ሩበን አሞሪምን አሰልጣኝ አድርጎ ማንቸስተር ዩናይትድ የት ድረስ ይሄደ፣ የት ያደርሰዋል? ድሮ አሞሪም ማንቸስተር ዩናይትድን ያ ማለት በአሞሪም አቅም ማንቸስተር ዩናይትድ የት ድረስ ሊጓዝ ይችላል ነው ምርጫዎቹ የነበሩት። ፕሪሚየር ሊግን ያሸንፋል ነው፣ ቻምፒዮንስ ሊግ ይገባል ነው፣ ዩሮፓ ሊግ ይገባል ነው፣ የሆኑ የካፕ ውድድሮችን ያሸንፋል ነው፣ ምንም አያደርግም ነው። ለዚህ ጥያቄ የማንቸስተር ዩናይትድ 38 ነጥብ ሶስት በመቶ የሚሆኑት ደጋፊዎች ከሮብን አሞሪም ጋር ማንቸስተር ዩናይትድ የፕሪሚየር ሊግን ዋንጫ ማሸነፍ ይችላል ብለዋል። አንደኛው መልስ እሱ አሞሪም ማንቸስተር ዩናይትድን የፕሪሚየር ሊግ ሻምፒዮን ማድረግ ይችላል ብለው ያምናሉ። የሚበዙት የማንቸስተር ዩናይትድ ደጋፊዎች የፕሪሚየር ሊጉን ዋንጫ አንጫ አያሸንፍም ግን ወደ ቻምፒዮንስ ሊግ እንድንገባ ያደርገናል ያሉት ሁለተኛ ደጋፊዎች ብዛት ይሄንን ያለ ነው የሮፓ ሊግ መግባት ሶስተኛ ነው። የሆነ የካፕ ውድድርን ማሸነፍ ያሉት አራተኛ ናቸው። ምንም አናሸነፍም በአሞሪም ስር ሆነው ያሉት ደግሞ የመጨረሻውን ቦታ የያዙ ናቸው። አቋም አለው ድርጅቱ ለቀጥል የትኞቹ ማንቸስተር በውሰት የሰጣቸው የተለያዩ ተጫዋቾች አሉ። በውሰት የሰጣቸው ተጫዋቾች መካከል ማን እንዲመለስ ትፈልጋላችሁ? ጄደን ሳንቾ፣ አንቶኒ፣ ማርከስ ራሽፎርድ፣ ማንም። ምን አለኝ እኔ ሳንቾ ብዬ ነበር መጀመሪያ። ማንም አልኩና በኋላ ሳስበው ከአሞሬም ጋር ሳንቾን ለማየት ትንሽ እድል ቢፈጠር ብዬ አስተካክዬ ነበር። አበበ ግዴስ ማን ያለው? ማንም። ስልሳ አራት በመቶ የሚሆኑት የማንስና ተደጋፊዎች ማንም ማንም እንዲመለስ አንፈልግም ብለዋል። ጄደን ሳንሾ እንዲመለስ የሚፈልጉት ሶስት በመቶ ብቻ ናቸው። ከምር ነው በእውነት አንቶኒ እንዲመለስ የሚፈልጉት ዘጠኝ በመቶ ናቸው። ማርከስ ራሽፎርድ እንዲመለስ የሚፈልጉት ሀያ አራት በመቶ ናቸው። ማንም እንዳይመለስ የሚፈልጉት ደግሞ ስልሳ አራት በመቶ ናቸው። እንዲህ ስላሽ እዚህ ላይ ግልጽ የሆነ የተቃውሞ መልእክት ለማንስላት ደጋፊዎች ማስተላለፍ ትችላል፣ አደለም ያልገመጥኩት ስለሆነ ነው። በመቃወም ሳይሆን ከሳንቾ በላይ አንቶኒን እንዲመለስ እኮ ተሻሻለ። እሱማ እሱ እኮ ተሻሻለ። አንዳንዴ ለተጫዋቾችሽ የውሰት ስምምነት ሰጠሽ ወይም በውሰት ለሌላ ክለብ እንዲጫወቱ የምታደርጊው እንዲህ ጉብዝናቸውን እንዲገልጡ መሻሻላቸውን እንዲያሳዩ እኮ ነው። አንቶኒ ይህንን እድል ተጠቅሞበታል ብዬ ነው ማምነው። ኔ የሆነ ወቅት ላይ ስለ አንቶኒ የምናገረውን ነገር ታቂያለች። አሁን ስለ አንቶኒ የምናገረው ነገር በቃ ማንቸስተር ዩናይትድ ቤት ውስጥ ያልሰራለት ነገር ሪያል ቤቲስ ውስጥ ሰርቷል። ስቲል ግን እንዲመለስ ወደ ማንቸስተር ዩናይትድ ተገቢ ነው ብዬ አላስብም ወይም አልፈልግም። ለምንድን ነው እንዲመለስ የማትፈልገው ብትኝ፣ በቃ እንደማይሰራ አረጋግጠናል ለማንቸስተር ዩናይትድ የሱ ጉብዝና። ስለዚህ ማንቸስተር ዩናይትድ ከዚህ ተጫዋች ዞጎር ቢጠቀም ነው እንጂ እሱን መልሶ በሜዳ ላይ አገልግሎት ይጠቀማል ብዬ ስለማላስብ ነው። ጄደን ሳንቾም እንደዛ ነው። ማርከስ ራሽፎርድ የታለንት ጉዳይ አይደለም። ማርከስ ራሽፎርድ ላይ ነገር ግን በተደጋጋሚ የሚያደርጋቸው ነገሮች ይነፍ ይዘነፍ እንዲባል ያደርገዋል ነው ምለው ነኝ። ስለዚህ ከጄደን ሳንቾ ይልቅ አንቶኒ የሚመረጥበት ምክንያት አንቶኒ በማንቸስተር ዩናይትድ ቤት ውስጥ የነበረውን ሳይሆን ሪያል ቤቲስ ሄዶ ከማኑዌል ፔሌግሪኒ ጋር አብሮ ሆኖ በጣም የተሻሻለውን አንቶኒ አዎ፣ አይተናልኮ አይተናአልኮ፣ ግን ማስተማመኛ አለ ወይ ወደ ማንቸስተር ዩናይትድ ተመልሶ ያን ነገር በድጋሚ እንደሚያመጣው ሪያል ቤቴስ ውስጥ ያደረገውን ነገር የሚለው ላይ እኔ ትንሽ ጥያቄ አለኝ። ተስፋ ለማድረግ በማን ይቀልሻል? እኔ በሳንቾ ይቀለኛል። እነ አንደኛ ሳንቾ እኔ ተገፍቷል ብዬ ነው የማስበው። አሁንማ ተገፍቷል፣ ግን እኮ አይ ተገፍቷል ስለት በማንቸስተር ጥሩ ነበር እኮ በቼልሲም ቤት ሳንቾ ያን ያክል በጣም መጥፎ ነገር አሳይቷል ብዬ እኔ አላስበም። በጣም እንደውም ጥሩ የነበረባቸው የ ውድድር ጊዜያት ላይ ጥሩ እንቅስቃሴ ያደረገባቸው ወቅቶች ነበሩ፣ እና ያንን መነሻ በማድረግ ወደ ማንቸስተር ዩናይትድ ቢመለስ ምናልባት ከአሞሪም ጋር የተሻለ እንግዲህ ጊዜ ሊያሳልፍ ይችላል በሚል ሀሳብ ነው እንጂ የራሽፎርድን አሁን ሁላችንም የምንስማማው ለሁለቱም የማይበጅ ስለሆነ ነው እንጂ ራሽፎርድ መጥፎ ተጫዋች ስለሆነ ብቻ እኮ አደለም ወይም ነው በማለትም አደለም፣ ግን ለማንቸስተር ዩናይትድም ለራሽፎርድም የማይሆን እንደሆነ አዎ ተረድተነዋል፣ በሚል ነው። አንዳንዴ ፍቅር ጓደኛሞች ምናምን ሲለያዩ በቃ ካልሰራ ለእኛ ምንድን ነው የሚባል ለእኛ በቃ ግንኙነታችን ካልሰራ የሆነች አማርኛ አለቻቸው ሊለያዩ ሲሉ የሚጠቀሟት፣ እንድታግዥኝ እኮ ነው እኔ ያላወቅኩት ቃ አልሰራም። ግን የሚመጣ አልሄዳለም ይ በዚህ ሞከር ነው በዚህ ሞከር ነው በዚህ ሞከር ነው በዚህ ሞከር ነው። ዊካንት እንትን ሊያረግ አልቻለም። አልሆነልንም ነው አልቻለም። በተለያየ መንገድ ሞክረ ነው። ስለዚህ መለያየት የተሻለ ኦፕሽን ነው፣ አብሮ መቆየት ውስጥ እሱም ከሚጎዳ እሷም ከምትጎዳ ምናምን የሚባልበት ነገር የለም። ይሄ ማለት ሴቷ ሌላ ቦይ ፍሬንድ ስቲዝ አሪፍ ህይወት አይኖራትም ማለት አደለም። ወንዱ ሌላ ገርል ፍሬንድ ሲዝ አሪፍ ህይወት አይኖረውም ማለት አይደለም። ራሽፎርድ ሌላ ክለብ ሲገባ አሪፍ ተጫዋች ሆኖ አየነው። አስቶንቪላ ወደ ማንቸስተር ዩናይትድ ቤት ስንመጣ ማንቸስተር ዩናይትድ በሱ ቦታ አሪፍ ተጫዋች ሊያስፈርም ይችላል። ነገር ግን ማንቸስተር ዩናይትድና ማርከስ ራሽፎርድ ግን ተሰለቻችተዋል። ተቆጥተውት አልሆነም፣ የተወሰኑ ጊዜ ቀጥተውት አልሆነም። ተው ሲባል ያልተዋቸው በጣም ብዙ ነገሮች አሉ። ስለዚህ እነዛን ነገሮች ያንን ህይወት መልሶ መድገም እንዳይሆን ማርከስ ራሽፎርድ በማንችስተር ናይትድ ቤት ውስጥ የራስ ልጅ ተደርጎ ስለሚቆጠር ተወዳጅ ሊሆን ይችላል እንጂ ይሰራል ብዬ አላስብም ከዚህም በኋላ የማንችስተር ናይትድ ወሳኝ ተጫዋች ማን ነው የሚል ይሄ ዝም ብሎ ጉንጭ ለማልፋት ያቀረቡ ጥያቄ ነው ሁለተኛና ሶስተኞቹ ለመፈለግ ካልሆነ በስተቀረ ብሩኖ ፈርናንዴዝ አማድ ዲያሎ ሊሳንድሮ ማርቲኔዝ ሀሪ ማጓየር ሌኒ ዮሮ እነዚህ ናቸውና ሌሎች የሚል ነው እና ብሩኖ ፈርናንዴዝን ያሉት ሰባ ስድስት ነጥብ ሰባት በመቶ አንደኛው ነዋል አማዲ ያሎ ሁለተኛ ደረጃ ላይ ነው ያለው አስራ ስድስት ነጥብ ሶስት በመቶ አማዲ ያሎ ነው የማንቸስተር ዩናይትድ ምርጡ ተጫዋች ብለዋል ሊሳንድሮ ማርቲኔዝ አንድ ነጥብ ስድስት ሃሪ ማጓየር አንድ ነጥብ አራት ሌኒ ዮሮ ዜሮ ነጥብ ስድስት ነው ሌሎች ያሉ ደግሞ ሶስት ነጥብ አራት በመቶ ሰጥተዋል ተቃውሞ ካለ ይቻላል ይሄ ሁላችን የሚያስማማ ነው ከማንቸስተር ዩናይትድ ለመሸጥ ቅርብ የሆነው ተጫዋች ማን ነው? ማርከስ ራሽፎርድ፣ ራስመስ ሆይሉን፣ አሊሃንድሮ ጋር ናቸው፣ ካዚሜሮ፣ ብሩኖ ፈርናንዴዝ፣ ጆሹዋ ዚርክዚ፣ አንድሮ ኦናና እንደዚሁም ደግሞ ሌሎች የሚል ነበር። ይህንን ስናውራበት ትዝ ይለኛል ትዝ ይለኛል በደረጃ ነበር ያስቀመጥ ነው። ማርከስ ራሽፎርድ ነው አንደኛ ያሉት እነሱ። ማርከስ ራሽፎርድ ሰላሳ ስምንት ነጥብ አምስት በመቶ ለመሸጥ ቅርቡ ተጫዋች እሱ ነው ብለዋል። ራስመስ ሆይሉን ሁለተኛ ደረጃ ላይ ያስቀምጠታል፣ ሀያ አንድ ነጥብ አራት ነው። አሌሃንድሮ ጋር ናቸው አስራ ስምንት ነጥብ አንድ ብለዋል። ካዚሜሮ አስራ ሶስት ነጥብ ስድስት ነው። ብሩኖ ፈርናንዴስ ሶስት ነጥብ አራት ነው። ጆሹዋ ሲሪሲ አንድ ነጥብ ሶስት አንድሬ ኦናና አንድ ፐርሰንት አንገረመም። ምን ጠብቀው ነው? ስለ ኢኒዮሶች ይበልጥ የሚያሳስባችሁ ነገር ምንድን ነው? በደንብ አስታውሷል። ምን ነበር? እኛ እኛ ያለው በድጋሚ ክለቡን በተመለከተ የክለቡን ታሪክ ባህል የማይጠብቁ ውሳኔዎችን ሊወስኑ ይችላሉ የሚል ስጋት ከዚህ በፊትም እንዳደረጉት አሁንም ተመሳሳይ እና ደጋፊዎች ሊወዱት የማይችሉት የሚመጠን አይደለም ብለው የሚያስቡትን ውሳኔ ሊያስተላልፉ ይችላሉ የሚል ስጋት እንዳለ ተናግረን ነበር። ምርጫዎቹ የነበሩት ክለብ ሪደንደንሲስ ነው። ይሄ ማለምን ማለት ነው ትርፍ ናችሁ ተብሎ የሚሰናበቱ ሰራተኞች አሉ። አይ በቃ አታስፈልጉም ተብሎ ቅነሳ ያደረጋሉ ነው ሁለተኛው። ሄድኮቹ ላይ ወይም አሞሪም ላይ የሚወስኑትን ውሳኔ ያሰጋናል ብለዋል። ከዛ በተጨማሪ የዝውውር አክቲቪቲው ላይ ስጋት አለን ያሉ አሉ። ምንም ስጋት የለንም ያለውም አለ። እና የተጫዋ የሰራተኞች ቅነሳ ነው በጣም ትልቁ አሁንም የሚያሰጋው። በጣም ብዙ ሰዎችን እንደገና ሊያባረሩ ይችላሉ ወጪ ከመቀነስ አንጻር ብለዋል። ሩበን አሞሪም ላይ በድንገት ሊወስኑ ይችላሉ ብለውም ደግሞ ፈርተዋል። አስራ ዘጠኝ ነጥብ ሁለት በመቶ የሚሆኑት ሁለተኛ ደረጃ ላይ ብዙ ነው የዝውውር ተሳትፏችን ላይ ስጋት አለን ያሉት አስራ አምስት ነጥብ አንድ በመቶ ነው። ምንም ስጋት የለንም ያሉት አምስት ነጥብ ዘጠኝ ነው። ሌላ ደግሞ ያልገመትነውን ነገር ሊያደርጉና ሊያስደነግጡን ይችላሉ ያሉት አስራ አራት ነጥብ ስምንት በመቶ ያንን ድምጽ ሰጥተዋል። የኢኒዮሶች ማንቸስተር ዩናይትድን በከፊል በባለቤትነት ከያዙ በኋላ በክለቡ ላይ ያደረጉትን አጠቃላይ ነገር ከአስር ስንት ትሰጡታላችሁ ሲባል ስንት ነበር ያልሽው አንቺ? አንድ ነው መሰለኝ አንድ አይደለ? በጣም መጥፎ አንድ ያሉት አስራ አራት ነጥብ ሰባት በመቶ ናቸው። ሁለት ያሉት አስራ አራት ነጥብ አምስት በመቶ ነው። ሶስት ያሉት አስራ ሰባት ነጥብ ዘጠኝ በመቶ ነው። አራት ያሉት አስራ አምስት ነጥብ ስምንት በመቶ ነው። አምስት ያሉት አስራ ስምንት ነጥብ ሁለት ነው እ ይሄ ነው ብዙ አምስት። እኔ ግን አሁንም አንድ ነው የሩበን አሞሪምን የአስር የሩበን አሞሪምን ብቃት ከአስር ባየ ነው እንግዲህ ኅዳር ላይ ጀምረዋል እስከ ግንቦት አይተነዋል። ከአስር ስንት ሰጫዋለች? አምስት አልሽ። አብዛኞቻችሁ የማንችስተር ዩናይትድ ደጋፊዎች እንደዛ ነው ያላችሁት አምስት ነው ያላችሁት። አምስት ሀያ አራት ነጥብ አምስት በመቶ ከዛ በተጨማሪ ሰባት ያልን ስድስት ነጥብ ስምንት በመቶ ነን አራት ሶስት ሁለተኛ ና ሶስተኛ ብዙ ድምጽ ያገኙ ናቸው። አስር ጭራሽ ዜሮ ነጥብ ሰባት ነው። ዘጠኝ ምናምን የለም፣ እንዲህ አይጠበቅም። የትኛው ጉዳይ ነው ማንቸስተር ዩናይትድን በ2024 አምስት የውድድር ዓመት ይበልጥ የጎዳው ይበልጥ ይበልጥ ይበልጥ ተጽዕኖ ውስጥ የከተተው የትኛው ነው ነው? ለቢገስት ኢሹ የነበረው የትኛው ነው ነው? አንደኛው የደጋፊዎች የማኔ ተጫዋቾች ፐርፎርማንስ፣ ሁለተኛው ኦውነርሺፕ ፑር ሳይኒንግ ወይም ደካማ የሚባል ዝውውር ማድረጉ የአሰልጣኙ ታክቲክ የአሰልጣኝ ለውጥ ሁሉም እንዴ ሁሉምማ ገብቷል በእውነት እግዚአብሔር ገብቷል እንደዛማ ከሆነ አባቢ እሱማ ሂማ ቢኖር ምን አከራከረ እንደሮ እንዴ ከብሬ ነው ለማንኛውም አሁን በጣም የጎዳው ተብሎ ስለ ስለነበረ የፕሌየር ፐርፎርማንስ ነው። እንደዛ ነበር ያልከው አንተ። ተጫዋቾቹ ናቸው ተጠያቂ መሆን ያለባቸው የሚል አርባ ሰባት ነጥብ ሶስት በመቶ ነው። ባለቤቶቹ የሚል ሀያ አንድ ነጥብ ሁለት ነው። አዳዲስ የፈረሙ ተጫዋቾች ደካማ መሆን አስራ አንድ ነጥብ ሶስት ነው። የአሰልጣኙ ታክቲክ ስምንት ነጥብ ሶስት ነው። የአሰልጣኝ ለውጥ ስድስት ነጥብ ሁለት ነው። ሁሉም የሚለው ግን ሁለት ነጥብ ስምንት ነው። በነገራችን እንዴት ግን ይህ እንደሰብኝ ድምፁ ነው። የማንቸስተር ዩናይትድ የሁለት ሺህ ሀያ አራት ሀያ አምስት የሜዳ ላይ ብቃት ውጤት ከጠበቅነው በጣም በታች፣ ከጠበቅነው በታች፣ እንደ ጠበቅነው፣ ከጠበቅነውም በላይ የሚሉ ምርጫዎች ተሰጥተውበት የቀረበ ጥያቄ ነበረ። በጣም ከጠበቅነው በታች ነው የሚለው 87 ነጥብ 8 በመቶ ነው። እንደዛ ነበር ያለው ም ይሄ ነው ውጤቱ። ይፋ ሲደረግ ግን ትንሽ እናውራበት። እሺ ያው የማንቸስተር ዩናይትድ ደጋፊዎች ክለባቸውን እንዴት ባለ መንገድ ነው የተረዱት፣ ባለፈው የውድድር አመት ያሳየውን የሜዳ ላይ እንቅስቃሴ እንደዚሁም ደግሞ አስተዳደራዊ ጉዳዮች አሰልጣኙንም ጨምሮ ስለ ተጫዋቾቹ ያላቸው ሀሳብ ምን ይመስላል የሚለውን በደንብ አድርጎ የሚያሳይ ይመስለኛል። ይበልጥ ማትስማሚበት የትኛው ነው? እኔ ያሁን መጨረሻ ላይ ይሄ ሁለት ነጥብ ስምንት ሽ እሱ ምንተውና፣ አይ በጣም ገረመኝ እንጂ ምክንያቱም እኛ የነዛን ምክንያቶች ሁሉ ያልዘረዘር ነው በወቅቱ አንድ ምርጫ ብቻ ነው ያላችሁ ተብሎ ስለተገለጸ ነው። ምክንያቱም በጣም የጎዳው በውድድር ዓመተው ማንቸስተር ዩናይትድን በጣም የጎዳው ነገር ምንድን ነው በሚል ግዴታ አንድ ነገር እንድንመርጥ ስለተደረገ ነው እንጂ እነዚህ ነገሮች በሙሉ ጎድተውታል ብዬ ነው እኔም ማስበው ክለቡን የተጫዋቾቹም አሰልጣኙም ብዙ ነገር ማንቸስተር ዩናይትድን ጎድቶታል። እየተዘረዘሩትና ሌሎች የሚጨመሩ ጉዳዮች እና እንደዚህ ጠቅለል ያለ መልስ መስጠት የሚቻል ቢሆን ኖሮ ቢኖረው ኖሮ የተሻለ አማራጭ ነው ዋው ብዬ አስብ ነበርና ግን የገረመኝ የአማራጭ ያላቸው ሰዎችም ያንን እንዴት አልመረቁትም ብዬ ነው ያኛው ይበልጥባቸዋላ። ግን አሁን የምለው ማንቸስተር ዩናይትድ ከሩበን አሞሪም ጋር ሆነው የፕሪሚየር ሊጉን ዋንጫ ያሸንፋል የሚለውን ትቀበዋለች። ለምሳሌ መቼ የሚለው ነው ወሳኝ። አብረው እስካሉ ድረስ እሱ ሊሆን ይችላል። አሁን ሁለት ሺ አምስት ሀያ ስድስት ሊሆን ይችላል። ሰውየው ፕሮሚሲንግ የሆነ ነገር መስጠት ከቀጠለ አብረው ቆይተው ይቀጥላል አብረው ከቆየ። ስለዚህ ከአሞሪም ጋር ሆነው ለምሳሌ አርቴታ አርሰናልን ያዛረል ከያዘ በኋላ ኢፌካፕን አሸነፈ ሁለት ሺህ ሀያ ላይ ከዛ በኋላ የመጀመሪያ ውድድር አመት ላይ ስምንተኛ ከዛ በኋላ እያሻሻለ እያሻሻለ ሄዶ ባለፉት ሶስት የውድድር አመታት ሁለተኛ ሁለተኛ ወጣ እስቲል ይህ አሰልጣኝ ከእኛ ጋር ከቆየ ዋንጫውን ማሸነፍ እንችላለን በሚል እምነት ደጋፊዎቹን ፕሮሰሱን እመኑት እየተባለ አብረው እየቀጠሉ ነው ያሉት እኮ በተመሳሳይ ፕሮግረስ ማሳየት ከቻለ አሞሪንም ይቆያል ሄዶ ሄዶ ለምሳሌ ኦሌጎና ሶልሻን በተመለከተ ስንናገር ታስታውሽ ከሆነ በቃ የኦሌጎና ሶልሻ አቅም ማንቸስተር ዩናይትድን እዚህ ድረስ መውሰድ ብቻ ነው፣ ብታቆዩም ከዚህ በላይ ከፍ አያደርገውም ብለን ስናወራት፣ እዚህ የሚልሽ ከሆነ በቃ አሞሪም ጋር የምታየው ነገር ማንቸስተር ዩናይትድን የት ድረስ ይዞት ይጓዛል ሲባሉ፣ እነሱ የፕሪሚየር ሊግን ዋንጫ እንድናሸንፍ ማድረግ የሚችል አሰልጣኝ ነው ነው የሚሉት። በዚህ ትስማሚያለሽ ወይ? ሊሆን ይችላል እኔ የማይሆንበት ምክንያት የማይሆንበት ምክንያት አይታየኝም። ግን እኛ መጀመሪያ ላይ ስናወራ ተገድቦ ነበር በሚቀጥለው የውድድር ዓመት የሚል ነበረ መሰለኝ የተወያየንበት። ግን ዋናው አደለም ከአሞሬ ይሄኛው አልተገደበም። ከአሞሬም ጋራ ሆኖ ማንቸስተር ዩናይትድ የድረስ ሊጓዝ ይችላል። እሱ በጣም ትልልቅ ክብሮችን አብሮ ሊያመጣ ይችላል፣ ፕሪሚየር ሊጉን ጨምሮ ሊሆን ይችላል። ግን ለሚቀጥለው የውድድር ዓመት ነው ይሄንን ጥያቄ የጠየቅነው። ቢሆን ጥያቄው ለሱ ስጋት አለኝ። ግን ወደፊት ግንልክ ታይም ፍሬም ባይሆን ግን የተሻለ ቡድን በመገንባት የሚፈልጋቸውን ተጫዋቾች በማምጣት በጣም ትልልቅ ክብሮችንም ማንሳት ይችል ያ አቅም እንዳለው እኮ ያሳየ አሰልጣኝ ነው። አሁን የብዙ ነገሮች መደራረብ አለመመቻቸትና የራሱም ደግሞ ሪጅድ መሆን ብዙ ዋጋ አስከፍሎታል ብያምናለው እንጂ እኮ ስለዚህ ሳምሪ አሁን ሪጅድነቱ ሊቀጥል ይችላል ሰውየው ወይስ ወደ ፍሌክሳብሊቲ ይመጣል? አይደለም ሪጅድነቱን ፍሌክሳብል መሆን ላይጠበቅበት እኮ ይችላል። ስለዚህ ባለ ምክንያቱም የራሱን ተጫዋቾች እሱ በቃ የሚፈልጋቸውን ተጫዋቾች በአብዛኛው በቡድን ውስጥ የማካተት እድል ይኖረዋል ከጊዜ ብዛት። ስለዚህ ያንን በዛው ሲስተም በዛው ሲስተም ውጤታ ማ ሊሆን ይችላል። አሁን እኮ ፍሌክሰብል ለመሆን የማይገደድበት ነገር ሊመጣ ይችላል። በዛ ሀሳብ ነው። ስለዚህ ፕሪሚየር ሊግን ዋንጫ ማሸነፍ የሚያስችል አቅም አለው ሊሆን ይችላል። ራሽፎርድስ ይሸጥ? ራሽፎርድማ ይሸጥ። ቅድም ስንነጋገር ነበር፣ ለሁለቱም በሚበጅ መንገድ። እሺ፣ አሁን የመጨረሻ ጥያቄ ነው የምጠይቀሽ በዚሁ በማንችስተር ዩናይትድ ጉዳይ ላይ ለመዝጋት ያህል ማለት ነው። ይህንን ነገር ስንጠያየቅ እነሱም ሲጠየቁ ስንሰማቸው ያልነበሩ ነገሮችን የእነሱ ምላሽ በዚህ አይነት ሪፖርት መንገድ እስኪወጣ ድረስ ብዙ ነገሮችን ሰማን ኩ ኤምቤሞን ሰማን። ኤምቤሞን ካስፈረምኩኝ በኋላም አጥቂ ማ ገዛ አለው አለ ማንቸስተር ዩናይትድ ሰማን። የፋይናንሻል ፌር ፕሌይ ወይም ፕሮፊትን ሰስቴናቢሊቲ ሩል የሚባለው ነገር አያስፈራኝም ምናምን ሲል ሰማን። ስትሮንግሊም በዝውውር ጉዳይ ላይ ተሳትፎ እያደረገን ያለው ማንቸስተር ዩናይትድ፣ ጎኮረሽ ስቲል የማንቸስተር ዩናይትድ ተጫዋች ሊሆን ይችላል። ይሄንን አዲሱን እውቀታችንን ከግምት ውስጥ አስገብተን አዲሱን መረጃችንን ከግምት ውስጥ አስገብተን ስለ ማንቸስተር ዩናይትድ የ2025 26 የውድድር ዓመት ውጤት ኮንፈረንስ ሊግ ነው ምትይው? አሁንም ቢ ሞመጡ ግን አኩሩ በቃ እናወራ። ግን ጥሩ ጊዜ ነበር አብረን ያሳለፍ ነው። ከሰዓት በኋላ ደግሞ በአዳዲስ የዘውውር ጉዳዮች ልናገኛቸው እንሞክራለን። አዎ አዳዲስ የዘውውር ጉዳዮች አሉ። እነዚህን አዳዲስ ጉዳዮች ደግሞ ይኖራሉ። እነሱን ይዘን ተመልሰን እንመጣለን ለማለት ነው። እሺ በጣም እናመሰግናለን። መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።